ጾመ ነቢያት መቼ ይገባል በሚለው ጉዳይ ላይ ሶስት አይነት የተሳሳተ ምልከታ አለም። ይሄ ጾም ሁል ጊዜም የሚገባው በአራቱ ዘመናት ኅዳር አስራ አምስት ቀን ብቻና ብቻ ነው። በአስራ ዘጠኝ ሰማንያ ዓመተ ምሕረት በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና ወይም እሳቸው ፓትርያርክ በነበሩበት ጊዜ ይሄንን ምልከታና እይታ ለማጥፋት ጾመ ነቢያት ሁልጊዜ ኅዳር አሥራ አምስት እንደሚገባ በቤተ ክርስቲያናችን ቀኖና አለ ማለት ታላቸው። ስለዚህ በሦስቱ ወንጌላውያን በዘመነ ማቴዎስ፣ በዘመነ ማርቆስ፣ በዘመነ ሉቃስ ጾመ ነቢያት የሚገባው በአሥራ አምስት ነው። በዘመነ ዮሐንስ ግን ጾመ ነቢያት የሚገባው በአስራ አራት ነው የሚል ደግሞ ሌላ ምልከታ ያላቸው ሰዎች አሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በልብሉ እግዚአብሔር ስም እንደምንሰነበታችው እንኳን ለጾመ ነቢያት እግዚአብሔር አምላካችን በሰላም አደረሳችሁ አደረሰን፣ አሜን። ጾመ ነቢያትን በተመለከተ የቤተ ክርስቲያናችን ትምህርት ጥርት ያለ ምንም እንከን የሌለበት እንደሆነ ይታወቃል። ይሁንም እንጂ አንዳንድ ሰዎች የራሳቸውን ሀሳብ የራሳቸውን ምልከታ እያመጡ ብዙ ምዕመናንን ያወዛግባሉ። በተለይም ጾመ ነቢያት መቼ ይገባል በሚለው ዙሪያ ላይ እንግዲህ ብዙ ሰዎች ግራ ይጋባሉ። ለእኔም ብዙ ስልኮች ተደውለውልኛል። ያው ይታወቀ እና ይሄን በተመለከተ ጥርት ያለ መረጃ እንዲኖራችሁ ለማድረግ ነው ወደ እናንተ የመጣሁት። ስለዚህ ይሄ ትምህርት ለሌሎችም እንዲዳረስ ቪዲዮን ላይክ በማድረግ ትጀምሩ እና ለሌሎች ሸር ታደርጋላችሁ። ጥያቄ ካላችሁ ደግሞ ኮሜንት ላይ እንደምጽፉ ተስፋ አደርጋለሁ። ወደ ጉዳያችን እንግባ። እንግዲህ ጾመ ነቢያት መቼ ይገባል በሚለው ጉዳይ ላይ ቀደም እንዳልኳቸው የቤተ ክርስቲያን ትምህርት የታወቀ የተንጠረጠረ ምንም እንከን የሌለበት ትምህርት አለ። ያው ቤተ ክርስቲያናችን እንደምታውቁት በዶግማዋ፣ በቀኖናዋ፣ በተውፊቷ እንከን የለሽ ቤተ ክርስቲያን አለች። ነገር ግን ግለሰቦች የራሳቸውን ሀሳብ የራሳቸውን ምልከታ በቤተ ክርስቲያኗ ትምህርት ላይ ለመጨመር ሲሞክሩ እንመለከታለን። ይህ ተገቢ አይደለም፣ ስርዓትም አይደለም። ዛሬ እሱን እንድትረዱ እኔም የታዘብኩትን ለመንገር ነው ወደ እናንተ የመጣሙት። እና ጾመ ነቢያት መቼ ይገባል በሚለው ጉዳይ ላይ ሶስት አይነት የተሳሳተ ምልከታ አለ። መቼ ይገባል የሚለው ላይ እንግዲህ በቤተክርስቲያናችን ስርዓት መሰረት ጾሙ ሁል ጊዜ ነው በዘመነ ማቴዎስም በዘመነ ማርቆስም በዘመነ ሉቃስም በዘመነ ዮሐንስም ሁልጊዜም የሚገባው ኅዳር አስራ አምስት ቀን ብቻና ብቻ ነው። ደግሜ ይላል ይሄ ጾም ሁልጊዜም የሚገባው በአራቱ ዘመናት ኅዳር አስራ አምስት ቀን ብቻና ብቻ ነው። ከምን አግኝተው ከየት አመጣው ካላችሁኝ ምንጭን ነግራችኋለሁ። ይሄንን የሚለው መጽሐፉ ነው፣ እኔ አይደለሁም። ቀደም እንዳልኳችሁ እንግዲህ የቤተ ክርስቲያናችን በጣም ታላቁ የስርዓት መጽሐፍ ፍትሐ ነገሥት፣ ፍትሐ ነገሥት አንቀጽ አስራ አምስት ወውቱ ጾም ዘይቀድም እምልደት፣ ይህም ጾም ከልደት የሚቀድም ነው። ወጥንተ ዚያሁ መንፈቀ ኅዳር መጀመሪያው የኅዳር እኩሌታ ነው። መንፈቅ ማለት እኩሌታ ማለት ነው። ወፋሲካው በዓለ ልደት። ልብ በሉ፣ ጾሙ ከልደት ቀድሞ የሚጾም ነው አለ። ጾመ ስብከት ጾመ ነቢያት እያለው ነው። የሚገባው ደግሞ ምን መቼ ነው አለ? የኅዳር እኩሌታ ነው። የኅዳር እኩሌታ ስንት ነው? በአስራ አራት አይደለም፣ አስራ ስድስት አይደለም። ስለዚህ መቼ ነው? አስራ አምስት ነው። ምክንያቱም እኩሌታ የሚባል ለሁለት ማካፈል ነው። ስለዚህ ሰላሳ ሲካፈል ለሁለት አስራ አምስት ነው የሚሆነው። ስለዚህ በግልጽ በጣም ምንም አይነት በማያሻማ መንገድ ጾሙ ሁል ጊዜም የሚገባው በአስራ አምስት ነው። መጨረሻው ደግሞ ባለ ልደት ነው ብሎ አስቀምጦታል። ይሄ ፍትሐ ነገሥቱ ነው። በሁለተኛ ደረጃ እንደው ፍትሐ ነገሥቱስ እኩሌታ ነው ያለ እኩሌታው መቼ ይሁን ሚ አልታወቀም ግራ አጋባል ካሉ ሰዎች ደግሞ ስንክሳራችን ግልጽ በሆነ መንገድ አስቀምጦታል። ስንክሳር ኅዳር አስራ አምስት ቀን የሚነበበውን ብትመለከቱት በዚች ቀን ብሎ በዚች ቀን ብሎ ጾመ ጌና ወይም የልደት ጾም እንደሚገባ በግልጽ አስቀምጦታል። ስንክሳሩም ማንበብ ትችላላችሁ። በጥቂቱም እዚህ ላይ ለማቅረብ ሞክሬ ያለው አይኖት፣ ይሄ ነው ትንክሳሩ። በደንብ አስቀምጦታል። በሶስተኛ ደረጃ እንግዲህ የተለያዩ ምልከታዎች በየዘመናቱ ይነሱ ስለነበሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስን ወስኗል በ1980 ዓመተ ምህረት በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና ወይም እሳቸው ፓትሪያርክ በነበሩበት ጊዜ ይሄንን ምልከታና እይታ ለማጥፋት ጾመ ነቢያት ሁልጊዜም ኅዳር አስራ አምስት እንደሚገባ በቤተ ክርስቲያናችን ቀኖና አለ ማለት። ስለዚህ ስንክሳራችን ኅዳር አስራ አምስት ቀን ካለ ትልቁ የቤተ ክርስቲያናችን ፍትሐ ነገሥትን የኅዳር እኩሌታ ብሎ አስራ አምስት ቀን ካለ የቤተ ክርስቲያናችን ቅዱስ ሲኖዶስን በ1980 ዓ ም ከወሰነ የእኛ ድርሻ የተወሰነውን ስርዓት ይዞ መቀጠል እንጂ አዲስ ቀኖና መፍጠር አለ። ይሄ ጥርት ያለ የቤተ ክርስቲያኗ ትምህርት ነው። ሰዎች ግን በዚህ ዙሪያ ላይ ምን ይላሉ የሚለውን ስንመለከት አንዳንዶች ጾመ ነቢያት በሶስቱ ወንጌላውያን ማለትም በዘመነ ማርቆስ፣ በዘመነ ማቴዎስ እና በዘመነ ሉቃስ በአስራ ስድስት ነው የሚገባ። ልብ በሉ። በዘመነ ዮሐንስ ግን 28 ቀን ስለሚገደብ በአስራ አምስት ይገባል የሚሉ ሰዎች አሉ። መነሻቸው ምንድነው ከተባለ በአስራ ስድስት እንደሚገባ መነሻ የለውም። ፍትሐ ነገሥቱም አይናገርም። በአስራ ስድስት ይገባል ላይ ስንክሳርም ምንጭ የላቸው። ስለዚህ በአስራ ስድስት ብለው የሚናገሩ ሰዎች ፍጹም ስህተት ናቸው። እኔ በጣም የገረመኝ ድፍረት ፍትሐ ነገሥት ያሳተሙ ሰዎች፣ በቅርቡ የታተመ አንድ ፍትሐ ነገሥት አለ እና እሱ ራሱ ዘሩ የሌለው እዚህ ጋ አስቀምጭ ያላቸዋለሁ ዘሩ የሌለው ዝም ብሎ ሐተታ ላይ ጾመ ነቢያት ኅዳር 16 እስከ ታሳስ ሀያ ስምንት ቀን ነው የሚውለው ብሎ ተናግሯል ወይም ጽፏል። ሰው ይሄ በጣም ትክክል አለ ቤተ ክርስቲያንንም መድፈር መስተካከል አለበት። ፈጽሞ ስህተት ነው። እንደዚህ የሚለው ምልከታ ፈጽሞ ተቀባይነት የለውም። ሁለተኛ ደረጃ ደግሞ እንዲህ አይነት ምልከታ አላቸው። በሶስቱ ወንጌላውያን በዘመነ ማቴዎስ፣ በዘመነ ማርቆስ፣ በዘመነ ሉቃስ ጾመ ነቢያት የሚገባው በአስራ አምስት ነው። በዘመነ ዮሐንስ ግን ጾመ ነቢያት የሚገባው በአስራ አራት ነው። የሚል ደግሞ ሌላ ምልከታ ያላቸው ሰዎች አሉ። አስራ አምስት የሚለው ለሁልጊዜም ነው መሆን ያለበት። በዘመነ ዮሐንስ ለምን እንዲያደረጋቸው ስንላቸው መጽሐፍ አይደለም የሚጠቅሱት መጽሐፍ የላቸውም። ምን አንድ ሎጂክ ይጠቅሳሉ። ምን የሚል ሎጂክ ነው? እሺ በዘመነ ዮሐንስ አስራአራት ካልገባ ባለጌና ወይም የልደት ባል የሚለው በሀያ ስምንት ስለሆነ ጾሙ አይሞላልንም። አርባው የነቢያት ጾም አለ ይታወቃል። አንድ ደግሞ ገሀድ ጾም አለ። ሶስት ደግሞ ጾመ አብርሃም ሶሪያዊ የምንለው ጾም አለ። በጥቅሉ ጾሙ አርባ አራት ነው መምጣት ያለበት ስለዚህ በሌሎቹ በሶስቱ ወንጌላውያን ኅዳር አስራ አምስት ጀምረን እስከ 29 እስከ 39 ስለምን ጾም ይሞላል። በዘመነ ዮሐንስ ግን አንድ ይጎድላል። ስለሚጎድን ወደ ታች ወርድን አንድ ቀን እንጨል የሚል መልካታ ነው ያላቸው። እነዚህም ሎጂክ ነው እንጂ ያላቸው መጽሐፍ ማስረጃ የላቸውም። ይሄ ደግሞ ፈጽሞ ስህተት ነው። ለምን ከተባለ ጾምን በጾም ላይ ደርሞ መጾም የተለመደ ነው። አርባው የነቢያት ጾም አለ። በጣም ጥሩ ሶስቱ የአብርሃም ሶሪያዊ ጾም አለ። በትክክል ጋድ ቀረችብን ነው እነሱ ሀሳብ ጋድ እንደረበው በጾም እኮ ነው። ለምሳሌ ነቢያት ጾም ላይ አርብረቡ ጾም አለ ደረበን ነው የምንጾም። አርብረቡ የነቢያት ጾም አለ። ደግሞ አርብረቡ አብይ ጾም ላይ አርብረቡን ደረበን ጾም አለ። ሌሎቹም እነዚህ ስድስቱ አጽዋማት ላይ ደረበን እየጾምን ጾም አለ። ስለዚህ በዚህ በዘመነ ዮሐንስ ጋር ተደረቦ ይጾማል እንጂ ወደ ታች ወርደን ፍትሐ ነገሥትም ያላዘዘው፣ ስንክሳርም ያላዘዘው፣ ቅዱስ ሲኖዶስም ያልወሰነው በእኛ ሀሳብ በሎጂክ መሄድ የለብን። ይሄ ፈጽሞ ስህተት ነው። እንደዚህ አይነት ሀሳብ ያላችሁ መምህራን ልታስተካክሉ፣ አዋጅ አድርጋችሁ ለምእመናን ከመንገድ ልትጠበቁ ይገባል የሚል ሀሳብ አለኝ። የመጨረሻው ሶስተኛው ምልከታ ማለት ነው ይሄ እንኳ ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ውጭ ያሉ ሰዎች የሚያነሱት ናቸው። እነሱም ብዙ ጊዜ እንደው ማስተዋወቅ እንዳይሆንብኝ እንጂ ቅባቶች ናቸው ይታወቃሉ። ቅባቶች እንግዲህ ቅባትን አምጣ የወለደችው የሮም ካቶሊክ ናት። የሮም ካቶሊክ አምጣን የወለደችው አልፎንሶ መንጌዝ ነው። በኢትዮጵያ ሁለት ሺ ተከልኩ ብሎ ጎንደር ላይ መስርቶት የሄደና እሱ እንደሆነ ግልጽ ነው። እሱ ታሪክ አናመጣም። አሁን ግን እነሱ ምን ይላሉ? ጾመ ነቢያት የሚገባው ሁልጊዜም በአስራ ዘጠኝ ነው ብለው ያስባሉ መቼ ህዳር አስራ ዘጠኝ ፍትሐ ነገሥቱን አንቀበልም ብለው ማለት ስንክሳሩን ህዳሩን አስራ አምስትን አንቀበልም ብለው የቅዱስ ሲኖዶስ ውሳኔ አንቀበልም ብለው እዚያ ጋር ሄደው ይሄዳሉ ያው እነሱ አሁን ስለለየላቸውም ብዙ ችግር የለውም የሚገርማችሁ ያን ቀን ሄዳችሁ ስንክሳሩን ብታነቡት ደግሞ በዚያን ቀን ይሄ ጾም የሚገባላቸው እነማናቸው ሮማውያን ናቸው የካቶሊኮች ዘንበለ ኢትዮጵያ ወግብፅ ነው የሚ እኛ ኦርቶዶክስ ተዋሕዶ ነ እንጂ ካቶሊካውያን አይደለም። የካቶሊካውያኑ የሌሎችም የሚገቡበት የመለካውያኑ በዚያን ሰዓት እንደሆነ ይናገራል። እና ከማነገድ እንደሆኑ ምናውቅበት ጠቅላላ ባለመልኩ ጾመ ነቢያት ሁልጊዜም ኅዳር አስራ አምስት ቀን ብቻ ና ብቻ ይገባል። ማን አለ ፍትሐ ነገሥት አንቀጽ አስራ አምስት ማን አለ ስንክሳር የኅዳር ወር 15 ቀን የሚነበበው ማና ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በ1980 ዓመተ ምህረት የወሰነው ቀን ነው ነው ማለት ነው። ስለዚህ ጾሙ ሁልጊዜም ይሄንን ይገባል። ሰዎች ምልከታቸውን አሁን አጭር መልእክት አስተላልፍና የዛሬ ሀሳቤን ይጨርሳል። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ለሶስት አካላት መልእክት አለ። አንደኛ መልእክት ይሄንን ሀሳብ ለሚያራምዱ መምህራ እንግዲህ ስንክሳሩ ፍትሐ ነገሥቱም የሲኖዶስም ውሳኔ ይሄን ከነገረን እኛ የቤተክርስቲያን ልጆች ከሆን ማድረግ ያለብን ነገር ቤተክርስቲያን የምታስተምረው የእኛን ሀሳብ ለደቀ መዛሙርት ለምእመናን ማንጸባራቅ ተገቢ አይደለም። ምክንያቱም ቤተክርስቲያን ሐዋርያዊት ናት፣ ቤተክርስቲያን ሲኖዶሳዊት ናት፣ ቤተክርስቲያን ማህበራዊ ናት ማህበራዊት ናት፣ ግላዊት አይደለም። እና ሀሳባችሁ እንድታስተካከሉ እኔ እንደው እሰማ እታይ እንትና እንትና እንዲ እንዲህ ይሉታል ለመባል እንዳታደርጉ የሚል ለመምህራኑ ሁለተኛ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መዋቅር ላላችሁ የቤተ ክርስቲያን አገልጋዮች ከቅዱስ ሲኖዶስ ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ያላችሁ እንግዲህ ቅዱስ ሲኖዶስ አለ፣ ጠቅላይ ቤተ ክህነት አለ፣ ሀገረ ስብከት አለ፣ ወረዳ ቤተ ክህነት አለ አጥባ ቤተክርስቲያን ወይ ሰበካ ጉባኤ ያለ እያንዳንዱ ምእመን ይደርሳል። ለእናንተም ማስተላልፈው መልእክት ከላይ ጀምሮ እስከታች ያላችሁ፣ ጾሙ ከመግባቱ በፊት አስቀድማችሁ በሚዲያ ለምእመናን መንገር ይኖርበታል። በበራሪ ወረቀት ሊሆን ይችላል። እንኳን አደረሳችሁ ማለት ያስፈልጋል። ጾሙ በቤተክርስቲያናችን አዋጅ መሰረት እንዴት እንደሚገባ መቼ እንደሚገባ በግልጽ መናገር ይኖርበታል። ምክንያቱም ሰዎች በግለሰብ ምልከታ ግራ እንዳይጋቡ የቤተክርስቲያን ሁኔት ሥርዓት ጠንቅቀው እንዲያውቁ አሁን የቅዱስ ሲኖዶስ ውሳኔ ለሰው መግለጽ መደረስ አለበት። ሁል ጊዜ ሚዲያው ዛሬ ዘመኑ ጥሩ ነው። በየአውደ ምሕረቱ መስበክ ይቻላል። እንደ መመሪያ አድርጎ ማውረድ ስለሚቻል ማለት ነው እና ይሄን ነገር ብናደርግ ብታደርጉ። ለምዕመና ያለኝ መልእክት ምንድነው? ነው ምእመናን የቤተክርስቲያንን ትምህርት ከቤተክርስቲያን መምህራን ብንማሩ ብንጠይቅ መገኛው የት ነው ፍትሐ ነገሥቱ ምን ይላል? ስንክሳሩ ምን ይላል? የሐዋርያት የቅዱስ ሲኖዶስ ምን ይላል ሀሳቡ? ብሎ ይህን ነገር መውሰድ ይገባል የሚል ሀሳብ አለኝ። ምናልባት ሀሳብ፣ ጥያቄ፣ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በመካከላችን ተገኝቶ ያስተማረን የመከረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።